ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት እንዴት እዟችኋል? በዓልስ እንዴት አለፈ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አሁን ደግሞ የላችሁ የመጣሁት! ብዙዎቹ ታውቁታላችሁ። የፍርኑን ዱቄት እያመስኩ ያለሁትኝ እንጀራ ልጋግር ነው ማለት ነው። ግን ዛሬ አይጋገርም። አሁን ማታ ነው። አብኩቼ አሳድሬ ነገ ነው የምጋግርም። እንጀራውን የማሳያችኋለሁኝ ወይ በሰለ መሰለኝ፣ ገና ነው። እና ለሰስ ባለ እሳት ነው እያመስኩት ያለሁትኝ ማለት ነው። እስኪ አራራ እንዴ እናንተዬ አያረም እነፋዋለሁ። ዱቄቱ ይነፋል ማለት ነው። እንደዚህ እያመስኩትኝ ቆንጆ እንጀራ ማለት ይጋግራል። ከዚህ በፊትም አረብ ቤት ሳይሆን እንደዚህ ኢጃዛ ስንወጣ እረፍት ሲሄድ እጋግራለሁ። ይታመስና ማለት ነው። ካሜራ ተበጥብጦ ምናምን ይቀመጥና ከዚያን ቆንጆ እንጀራ ነው እየሚወጣው ማለት ነው። ከጠቀማችሁ ሊጠቅማችኋል ብዬ ስላሰብኩኝ ነው ማለት ነው። እንዴት ሰነበታችሁ? እንዴት አላችሁ? ፋሲካ እንዴት ነበር? እንዴት አለፈ? እናንተ ጋ እኔ ጋ ሁሉ ቆንጆ ነው፣ እግዚአብሔር ይመስገን በጣም ማሪፍ ነበረ። ከእናንተ እንዴት አልፏል ፋሲካ? ምን ይመስል ነበረ? እኔ ጋ እግዚአብሔር ይመስገን። ያው ቀርጭ የላችኋለሁ፣ እንኳን አደረሳችሁ ብያለሁኝ። ቪዲዮ ስላተለቀቀ ነው እንጂ ይለቀቅላችኋል ማለት ነው። እንኳን አደረሳችሁ ብያችኋለሁኝ። ግን ከበዓል በኋላ ደግሞ እንደዚህ የፍርኑን ዱቄት እንጀራ መጋገር ማንም ሰው ይጋግራል፣ ያውቀዋል። ያው አረብ ሀገር ያለ ልጆች ነንኛ፣ እየተፈላሰመን የፍርኖን ዱቄት ምን እንብላ ምን እናርግ ስንል እንደዚህ አበሻ ኮ ሲስተመኛ ነው። ታውቃላችሁ መች የአበሻ ዘዴ ተውት። ብላ ተጠላላችሁ ከሆነ የሚባለው፣ አው እንደዚህ ትንሽ በሰል ማለት አለበት። ምክንያቱም እንጀራው ቅልት ሲል ዱቄቱ እንጀራው ቅልል ያለ ይሆናል። ይሄ ፍርኑ ዱቄት አይደለስ እንዴ? ስለሆነ መታመስ አለበት እንዳይከብድ፣ ትጊል እንዳይሆን ትጊል እንዳይሆን ማለት ምንድን ነው? ክብድ እንዳይል ማለት ነው። እና ቅዝቅዝ ሲል ነው የማቦካው። ቅዝቅዝ ሲል ሳቦካ ማሳያቸዋለሁ ማለት ነው። እንደዚህ አምሰው አለሁኝ ምኑ፣ እናንተ አዘብኝ እንዴ? ግን ችግር የለውም፣ ይነፋል። ምክንያቱም ይህን ኮራ ኮራ የሆነው ኮራ ማለት ምንድነው? ኳስ ኳስ ነገር ይሆናል። እና ስናቦካው እንዳይጓጉር ይነፋል ማለት ነው። እነፋ እነፍቼ፣ አሳያችኋለሁ። ስነፋም አሳያችኋለሁ። ሳቦካም አሳያችኋለሁ። ስጋግርም ደግሞ፣ ነገ ነው የሚጋገረው፣ አሳያችኋለሁ። እንደ እግዚአብሔር ፍቃድ ማለት ነው። ወይ ገኒ፣ በጣም ቆንጆ እንጀራ ነው እንደምንትል ተስፋ አረጋለሁኝ። የጤፍ እንጀራ አለ። እኔ እዚህ ሀገር የጤፍ እንጀራ ብለው የሚያመጡትን እውነት ለመናገር አልወደውም። ስብርብር ይላል። እንደገና ደግሞ በጣም ይኮመጥጣል። እውነቴ ነው የምላችሁ፣ እግዚአብሔርን ይሄ ግን ምንም በጣም ቆንጆ ነው፣ ምንም ማየ አይልም። እና ለዛ ነው አሁን እያመስኩት ያለሁት፣ ማታ ነው። በፎሮኑ ላይም እየተፋሰሰ ነው፣ ግን ችግር የለውም አጸደዋለሁኝ ማለት ነው። እውነታዊ ነገር ላሳያችሁ ብዬ ነው እንጂ በኋላ ላይ ሳላምስ ሳቦካታ አላያችሁ ምንም እናንተ ጥቅም ስለማይሰጥ ቢፈስም ችግር የለውም። ፎሮኑ ሲሊንደሩ ነው ውለዋለሁኝ ግን አሁን እንደዚህ ከመጀመሪያው ብታዩት እንዴት እንዳረኩኝ እንዴት እንዳስቀመጥኩትኝ እንዴት እንዳመስኩት ብታው ለመስራት በጣም ቀላሉ አይደለ? በደፈናው ማስረዳት ይሄ እንጀራ ከማለት እንደዚህ ከመጀመሪያው ጀምሮ ላሳያችሁ ብዬ ነው የኔ ቆንጆች። እና ይሄን ይመስላል። ግን አሁንም ትንሽ አበስለዋለሁኝ። እስከዛ አውሩኝ፣ አውራችኋለሁ ማለት ነው እንደዚህ ምስ አደረገዋለሁ። በደንብ ይታመሳል። ቅልል ነው የሚለው ሲታመስ። ይሄ ያረረ ይመስላል፣ ግን አያርም። ችግር የለውም። እንደዚህ አደረገዋለሁ። ሽታው ግን በጣም ቤቱን ማለት ነው እግዚአብሔር ነው የምላችሁ። በጣም ነው፣ ፍን ነው የሚያደርገው። ያንን ዱቄት አምሳችሁ፣ መቼም ብቆር ካለው የለ፣ እጣን ካልተጨሰበት ቤቱ ትት። የሆነ ገብስ የተቆላ ገብስ የተቆላ እዛ ኢትዮጵያ እያለን ገብስ ስንቆል አንኩሮ ስናነኩር የሆነ ሽታ አለ አይደል? ልክ እንደዛ ነው የሚሸተው በእውነት። እና እንደዛ ነው የሚሸተው ይሸትም፣ ደግሞ እንጀራ ነው እና ችግር የለውም። በጣም ቆንጆ ነው የሚሆነው ማለት ነው። ፋሲካ እንዴት ነበረ? እግዚአብሔር አምላክ ትንሳኤውን አሳየን። ደስ አይልም? ይችን ቀን እግዚአብሔር ፈቅዶልን አየናት ነገ ደግሞ አገራችን ገብተን ከቤተሰቦቻችን ጋር ከወንድሞቻችን ከእህት ከዘመድ ተሰብስቦ እናሳልፋለን ግን እስከዛው አብሽሪ ችግር የለውም እናንተ አረብ ሀገር ያላችሁ ጅግና ሴቶች ከራሴ ጀምሮ እውነትኛ ጅግና ነን ብዙ ነገር ቢሆን ደራሽ ነለሰው ማለት ነው ለቤተሰብ ብትሉ ለተቸገረ ብትሉ ስለዚህ እግዚአብሔር ይመስገን እንዳትጸጸቱበት ሁሌም ካለ ፋሲካ ነው፣ እና ችግር የለውም። እኛም ደግሞ ሀገራችን ስንገባ ፋሲካንም ገናንም እያንዳንድ በዓል አያመልጠንም። እና እንደዛ ላችኋለሁ። ዱቄቴን እንደዚህ እያመስኩትኝ ነው አ አይበቃውም ይበቃዋል እያስባለሁ በነገራችሁ ላይ እህቶቼን እስኪ ቆይ ከተመቸኝ ማለት ነው። የሆነ ነገር ደግሞ አሳያችኋለሁ። በነገራችሁ ላይ ይሄ ዱቄት ታምሶ ለብዙ ነገር ነው የሚሆነው። እግዚአብሔርም ብዙ ነገር ማድረግ ይቻላል ጊዜና ሰዓት ካላችሁ ዋው ነው። ለእንጀራ ብቻ ሳይሆን ብዙ ነገር መጠቀም እንችላለን። በጣም እንዳይጠቁርብኝ በቃዋል መሰለኝ፣ ላጠፋው ነው ሳቱን። አሁን ስነፋ አሳያችኋለሁኝ፣ ሳቦካም አሳያችኋለሁኝ ከመጀመሪያው ጀምሬ የስንዴ ወይ ደግሞ የፍርኖ ዱቄት መጋገር ለምትፈልጉ እህቶቼ ነው፣ ቤተሰቦቼ። ሰብስክራይብ አታረጉም እንዴ እናንተ? ሰብስክራይብ ላይ ኮሜንት አርጉልኝ እስኪ አበረታቱኝ። እና ይህን ለማለት ነው ዛሬ የመጣሁት ማለት ነው። ግን ዛሬ እዚህ ላይ አልሰናበታችሁም፣ ምክንያቱም አሁን እነፋለሁ። አሳያችኋለሁ ሳቦካና ስነፋ ለአዝም አሳያችኋለሁ። ምክንያቱም እናንተም እንዳትቸገሩ ማለት ነው፣ እንዳትቸገሩ ከመጀመሪያው ጀምሮ ዱቄቱ ስታመሳይታችኋል እና ሲቦካም አጠፋለሁ። አሁን አጠፋሁት፣ ግን እንደዚህ ይቀዘቅዛል። እዚሁ ላይ እንደዚህ ፍስስስ ያለው ስለሞላ ነው፣ ይሌላ አይደለም። ችግር የለውም። ፎሮኑንም አውለውላለሁ አሁን አጸዳለሁ። ችግር የለውም። አቦካ ክቺ ምናምን አረገዋለሁኝ። ይነፋል፣ እህቶቼ መነፋት አለበት። ከታመሰ በኋላ የማዳበሪያው ነው። መጀመሪያም ትነፉት አላችሁ፣ መጨረሻም ይነፋል። ምናልባት የሆነ ነገር ሊወርቅበት ይችላል። ስለዚህ ተነፍቶ፣ በተለይ መከይፍ ያለበት ቦታ ካልሆነ የነጭ ዱቄት ከባድ ነው። ትልቅ ፍርጅ ካላችሁ ፍርጅ ውስጥ ፍሪጅ ከሌለ ደግሞ ጎርፋ ወይ የክላሱ ምከይፍ ማቀዝቀያ ያለበት ካልሆነ፣ ነጭ ዱቄ በጣም ባለጌ ነው። ይሁን እንትን ይላል፣ ይሁን ጥቋቁር ነገር ያመጣል ማለት ነው። እዚህም ብቻ ሳይሆን አረብ ቤት የማየዋለሁ። እነሱ ግን ያው ፍሪጅም ስላላቸው ከአንድ ሁለት ይደረጋል። ስለዚህ ምንም አይሆንም ማለት ነው። እና እንደዚህ ዱቄት ምሽ ጨርሻለሁ ማለት ነው እህቶቼ አሁን ደግሞ እነፋለው ሲበርድ ማለት ነው እነፋለው፣ አቦካለው። እሱንም አሳያችኋለሁ ውድ ቤተሰቦቼ፣ ተመልሽ ይመጣለው የኔ ቆንጆች። ሳቦካና ስነፋ አሳያችኋለሁ። ለጊዜው እዚህ ላይ ጨርሳለሁ። ማመሶ አልቋል። ዱቄቱ ታምሶ መብረድ ስላለበት ይቆያል። ከዛን ደግሞ ሳቦካና ስነፋ መጣላችኋለሁ ማለት ነው ቤተሰቦቼ አሳያለሁም ብዬ ዱቄቱን እያመስኩኝ አሳይቻችሁ ነበረ ማለት ነው። አሁን ደግሞ ዱቄቱን ሳቦካና ስነፋ ላሳያችሁ ነው ካሜራውን ወደ እኔ ያዞርኩትኝ ማለት ነው። ዱቄቴን ነፍቼ ግማሹን የቀረኝ የግዴታ ማሳየት ስላለብኝ ነው። ትነፉታላችሁ። ምክንያቱም ካተነፋ ኮራ ኮራ ይሆናል። ምንድን በአረብኛ ኮራ ኮራ ማለት ኳስ ይሆናል ማለት ነው። የሆነ ክብልልል ይልና ማለት ነው ምትን ይላል። ከፍ ስላደረኩት እና የሆነ ይኖራል። ይኸው ጠቋቆሩም ሊያርም ያለው ያረረውም እንደዚህ ይወጣል ማለት ነው። ምንም ችግር የለውም። እንደዚህ ስትነፉት ቆንጆ ሆኖ ነው የሚወጣው ማለት ነው። ይታያችኋል ት ተስፋ አረጋለሁ። ሌላም አለ። ይሄኛው የመጨረሻው ነው እንጂ ስነፋ ላሳያችሁ ብዬ ነው እንጂ ለብቻ አይደለም እየወጣው ማለት ነው። በጣም እንደዚህ ቅልል ያለ እንዴት ነው ማሳያችሁ። ቁጭ ስላረፉትኝ ነው። ያው ተነፍቶ ዱቄቴ እንደዚህ ቆንጆ ሆኖልኛል ማለት ነው። በርዷል መናገር የምፈልገው ማለት ነው ይህን እንጀራ ስንጋግር ወይ ደግሞ ስናቦካ ዱቄ ጨው ትንሽ ማድረግ አለብን። ጨው ለምንድን ነው ብትሉን፣ ቅልል ያደርገዋል። አሪፍ ነው። ጨው ለው ዱቄቱ ላይ የነሰነስኩት ነው ጨው ይሄ ደቃቁም ቢሆን የተገኘው ጨው እንደዚህ ትንሽ ማድረግ ትችላላችሁ ምክንያቱም ቀልል እንዲለው እንጂ ሌላ ነገር አይደለም። እዚህም አቦካበት እቃ ላይ አረጋለሁ። እንደዚህ አርጌው ተቦክቶ ነገ ይጋገራል። ጠዋት አብክታችሁ ራሱ ለማታ ምናምን መጋገር ትችላላችሁ። ምንም ችግር የለም ማለት ነው። እና እንደዚህ አቦካበት እቃ ላይ ላረገ ነው። አብክታችሁ በጣም ቅጥን ባይ ጠዋት ማቋን ትችላላችሁ። ልክ አብሲት ጥለን አይደል? ኢትዮጵያ አብሲት ተጥሎ ምናምን ሚጋገር የለም። ልክ እንደዛ ማለት ነው። ምንም ችግር የለውም። እና እንጀራውንም አሳያችኋለሁ። ቆንጆ እንጀራ ነው የምንኖረን ማለት ነው። ሁን አረግዋለሁም የሚበቃኝ መሀል ደግሞ ያመስኩትኝ፣ እናንተም ልክ እንደ ሰው ብዛቱ እንደሚበቃችሁ። ይሄ ደግሞ ምንድን ነው ብትሉ እርሾ ነው። እርሾ ዱቄቱን ከማመሴ በፊት አንድ ማንኪያ እርሾ የሾርባ ማንኪያ ነው አንቺ አድርጋችሁ እንትን ማለት ትችላላችሁ ከማመሳችሁ በፊት ማለት ነው ዱቄቱ ላይ ምንድን ነው ካሜራውን ብትን ከማረግ ዱቄቱ ላይ እንደዚህ በውሃ በጥብጠን ስናደረገው እንጀራውን ቆንጆ ይሆናል ምንም ነገር አይሆኑም ምንም የምጨምርበት ነገር የለኝም መጀመሪያ ይህ እናደርጋለሁኝ በውሃ የተበጠበጠውን ካሜራ ማለት ነው ካሜራ ደግሞ ምንድን ነው እርሾ ነው። እኔ ብዙ ጊዜ የማሳያችሁ ለእኛ ለአረብ ሀገር ስለሆነ ለኢትዮጵያ ስለማይጠቅም፣ ካሜራም ታቁታላችሁ። እጅ ታጠቤ መምጣት አለብኝ ማለት ነው። እርሾ ካሜራ፣ ማንም ሰው ካሜራ እርሾ እንደሆነ ያቃል ማለት ነው። ስለዚህ ተጨምርበታለው፣ ውሃውን ያስጠግቻለው፣ ሌላም ውሃ ማለት ነው። ይታሻሉ በደንብ ነው የሚታሸው። እንጀራው በጣም ቆንጆ ይሆናል እንጂ ምንም የሚሆነው ነገር የለም። አሁን ደግሞ በጣም ነው የሚሞቀው፣ ያው ነገር ባለፈውም በጣም ነው የሚሞቀው። ይህን ቦታ ብታረጉት ኮፍ ይላል ይቦካል፣ ምንም አይቆይም። እኔ ደግሞ እንደዚህ ሊጥ እንጀራና ምን ዳቦ አይቆይብኝም። ፈጣይ ወዲያው ነው የሚቦካልኝ። ነገር ግን አሁንም ቢደርስ ይሄንን አሁን አንጠቀመው ነገ ነው የምጠቀመው ማለት ነው። ስለዚህ ውሃ እጨምራለሁኝ ትንሽ ልልት ባለ በኋላ ነው ማሸት የሚጠበቅብን እስከሚዋሃድ ዱቄቱ እኩል ከሆነ በኋላ ነው የምናሸው ማለት ነው። የሆነ ገብስ ቤታችሁ ስታምሱ እንዴት ነው የገብስ ገብስ የታመሰ ይመስላል። እና ሽታው በጣም ነው ደስ የሚለው። አረቦቹ ግን አይወዱ አራት ቤት መጋገሩ ልጆች አላቸው አይደለ? ታቃላችሁ አይወዱም። ማረጎች በጣም የሚጠሉ ግን ግንኛ በጣም ቆንጆ ነው። ምንም የሚረብሻል ነገር የለም። እኛ አረቦቹ ይሸታል ማመን ላም ይላሉ እና ያስቸግሩናል ማለት ነው። ስለዚህ እኛ ደግሞ ችግር የለብንም እና ይሸታል ግን ይሸትን ደግሞ ችግር የለውም፣ ይቻላል። የማይቻል ነገር የለውም። እና ኑሮ በዘዴ ትላላችሁ። ያቦካሁትኝ ነው በጣም ነው ቅልት ያለው ቀልቷል። እስኪ እንደዚህ አሸዋለሁ ማለት ነው። በጣም ቅጥንም ባላረገው ችግር የለውም፣ ግን ቪዲዮውን ላይ ረዝምባችሁ! ቪዲዮ ሁሌኔ ቪዲዮ ስቀርጽ የምቆራርጠው እንዳይረዝም ነው። ሰውን ማየት እንዲችል ሁሉም ነገር ሰው የሚያስተምር ለእህቶቼ በተለይ እንደሌላ አረብ ሀገር ያላችሁ ልጆች ይረዳል ብዬ ስለማስብ ቪዲዮ ከአንዳንድ እንዲገባላችሁ ስለማስብ ቪዲዮ ትንሽ ረዘም ቢል እየከፈታችሁ እስከ መጨረሻው ለማየት ሞክሩ ማለት ነው ይጠቅማችኋል እና እንደዚህ ያሸሁትኝ ነው። እንጀራው ቆንጆ እንዲሆንልኝ ማለት ነው። ማሻት አለባችሁ። እንደዚህ ከሆነ በኋላ ጣልኩኝ። እንደዚህ ከሆነ በኋላ እሸዋለሁኝ። ምክንያቱም እንጀራው ቆንጆ ነው። የሆነ እውነት ይሄ ነጤት ነው እንደ ምናምን ትላላችሁ። በጣም ቆንጆ እንጀራ ነው የሚወጣው። ሞክሩት እናንተ ማለት ነው። እና ስለዚህ ምንም ማለት አይደለም። አብኩት ጓደኛ እያሳቀችኝ ነው ቪዲዮ እንደምቀሳውቀ ግን እኔ ከእናንተ ጋር ነኝ፣ ችግር የለውም። እና እንደዛ ላችኋለሁኝ። ውድ ቤተሰቦቼ፣ ተወደዳችሁት ደግሞ ቪዲዮን ኮሜንት፣ ላይክ፣ ሰብስክራይብ አድርጉኝ። ሰብስክራይብ ቁጭ ብሏል ምን እንደሆነ አላውቅም፣ ግን ሰብስክራይብ እያደረጋችሁ ብታየው ደስ ይለኛል። ብዙ ሰው ሰብስክራይብ ሳያደርግ ነው የሚያየውና ችግር የለውም። ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ ኮሜንትን ጻፉልኝ። አስተያየታችሁን ነግሱኝ፣ መንገር ያለባችሁ የተሳሳትኩትን ሁሉን ነገር ከእናንድ ብትነግሩኝ ደስ ይለኛል እንጂ አይከፋኝም። ቤተሰቦቼ እስከሆናችሁ ድረስ ውዶቼ። እንደዛ ነው። ትንሽ ማሸት ስለሚጠበቅብኝ አሁንም በድጋሚ ቪዲዮ ይረዝማል ብዬ አስባለሁኝ። እና ስለዚህ መጨረሻ ላይ ሊያሳያችሁ ማሸት አለብኝ። በጣም መታሸት አለበት ስላችሁ፣ እንጀራው ቆንጆ ነው የሚሆነው እንደዚህ ሲታሽ እንጂ በቃ ጠዋትም ደግሞ እናንተ ጊዜ ካላችሁ ጠዋት እንደዚህ ታቦኩና ማታ ላይ መጋገር ትችላላችሁ። ችግር የለውም። እኔ ግን ሰዓቱም ስለሄደ እራት በልተን ጨርሰን ቁጭ ስንል ለምን እንጀራ አላቦካም ለእህቶቼስ፣ ለቤተሰቦቼስ ለምን አላሳይም ብዬ ስላሰብኩኝ ነው እንጂ ማታ ተቦክቶ ለጧት መጋገር ይቻላል። ግን የበለጠ ቆንጆ እንዲሆን ከተፈለገ ማታ እንደዚህ እሽት አድርገን አብክተን አቀጥነዋለሁ ማለት ነው። እንዴት እንደማስቀምጠው አቅጠኝና ምን አሳያችኋለሁም። ይሄው ለአሁኑ እንደዚህ ነው። ግን እንደዚህ ከሆነ በኋላ እሹት መታሸት አለበት። እኔም ላሸው ነው። መሬት አውርጄ ጣውላ ላይ ነው ያደረኩት፣ ምክንያቱም ለእናንተ ለማሳየት ነው። ስለዚህ ላቅጥ ነው እና እመጣለሁ ማለት ነው። ተመልሼ ቤተሰቦቼ እንጀራዬን ጋግሪ ጨርሼ አሳይቻችኋለሁ ስጀምር ማለት ነው። አሁን ደግሞ እንጀራዬን ጨርሼ መጣዷን አጥበቼ መጨረሻ ላሳያችሁ ብዬ ነው ማለት ነው። በጣም ነው የሚያምረው። እውነቴን ነው የምላችሁ፣ ሞክሩት። ጥቁር ጤፍ እንጀራ ነው የሚመስለው። በጣም ምንም ነገር ከኋላም አይን እንትን ያለ የለም በጣም ቆንጆ ነው። አይን ያላወጣበት ቦታ የለም። የጤፍ እንጀራ ነው የሚመስለው። ጥቁር ጤፍ ነው የሚመስለው። እውነቴን ነው የምላችሁ፣ በጣም ቆንጆ እንጀራ ነው። ብዙ ነው የተጋገረው። እና እንደዚህ ለስለስ ያለና ቆንጆ እንጀራ ተጋግራላችሁ። ሞክሩት፣ እናንተም በጣም ቆንጆ ነው ማለት ነው። በመጥበሻ መጋገር ይቻላል። እኔ ግን እንደ ኢትዮጵያ መጣድ ነው የምታለው። መጣዷ በጣም ትልቅ ናት፣ ታይታችሁታል። እየጋገራችሁ አሳይቻችኋለሁ። መጥበሻ ክዳን ያለው መጥበሻ ካለ ማለት ነው፣ በዛም መጋገር ይቻላል። እኔ ግን ምጣድ ያገኘሁት በጣም ተለቅ ያለች ትልቅ ምጣድ ናት ማለት ነው። እንደዚህ በጣም ጤፍ ጥቁር ጤፍ ነው የሚመስለው በጣም ቆንጆ እንጀራ እንድጋግሩ ዱቄቱን ማመስ አለባችሁ። እሳቱን ለስስ አድርጉና አምሱት ማለት ነው። ሲታመስ ነው በትክክሉ የሚመጣው ማለት ነው፣ ቆንጆ የሚሆነው ልክ ጤፍ እንጀራ ነው የሚመስለው፣ እንጂ ጥቁር ጤፍ ነው የሚመስለው ማለት ነው። እቺ ደግሞ ትንሽ ይሄ እንጀራ የመጨረሻዋ የመጨረሻዋ ናት። መጀመሪያ እና መጨረሻ ትዝ ይላችኋል። አገር ቤት እያለን እናቶቻችን ለይ ልመጂ ብለው የሆነ ዱካ ነገር ይቀጥሉና እንጋግርና ከዛን በይ አስፊ በይጅሽ እንደዚህ አድርጊ እያሉ ነው ያስተምሩን። እንደዛ ነው እኔ እናቴ ትታስተምረኝ። እንደዛ ነው የሆነች ዱካ ትቀጥልና ዚች ላይ ወጥታ ወጥተሽ ጋግሪ ትላለች። ከዛን የመጨረሻውንና የመጀመሪያውን የነበርኩኝ ከዛን እንደውም ካልጠራችኝ ማለት ነው እውነቴን ነው የምላችሁ፣ አኮርፋታለሁ ለምን እንጀራ ያልጋገርኩም ምናምን ብዬ እና፣ እኛ ደግሞ ክፍለ ሀገር ያለን ልጆች በልጅነታችን ነው የምንለም። ደግሞ ማንኛችንም ቢሆን እናቺ ያነስ ያለችው የመጨረሻ እንጀራ ናት ማለት ነው። ግን እዚህ ጋር አርጊያ ለብቻዋ መቀዝቀዝ አለበት። እነዚህ ሁለቱ በጣም ትኩስ ስለሆነ እንዳይያዝ መቀዝቀዝ አለበት። ከዛም በኋላ ደግሞ መከይፍ ያለበት ቦታ እግዚአብሔርን በጣም ለስልስ ያለ የሆነ በቃ ምን ብዬ ልንገራችሁ፣ ሰዓትና ጊዜ ካላችሁ አረብ ቤትን መጋገር ይቻላል። ግን አረብ ቤት በጣም ቢዚ ነው የሚያደርገን አይደለም። ይሄ ታምሶ ጊዜ ፈይቶ እንትን የሚለን እኛ ለምግብ ራሱ ሰዓት ሄደብን ነው የምንለው አይደለ። ስለዚህ እንደዚህ ራፍ ተተት ተወጡ በዓል ሲመጣ ምናምን መጋገር ትችላላችሁ ማለት ነው። ውድ ቤተሰቦቼ፣ እህቶቼ ከወደዳችሁት ደግሞ ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ። ሰብስክራይብ እያደረጋችሁ አይደለም። ብዙ ልጆች ሰብስክራይብ ታታረጉ ነው የምንታዩት ማለት ነው። ሰብስክራይብ አድርጉልኝ። ቪዲዮን ከወደዳችሁ ደግሞ ላይክ አድርጉት እና እንደዚህ ቆንጆ እንጀራ ትጋግራላችሁ። ሞክሩት። ብዙ ልጆች ታውቃላችሁ፣ የስንዴ እንጀራ ታምሶ፣ ዱቄቱ ታምሶ እንጀራ እንደሚጋገር በጣም ታውቃላችሁ ማለት ነው። የሆነ ጥቁር ጤፍ ነው የሚመስለው። እግዚአብሔርን በጣም ነው የሚጣፍጠው የሚያም እንትን የሚለው። ስለዚህ እናንተም ሞክሩት ማለት ነው። ዛሬ እየላችሁ የመጣሁት ትናንትናም ሳምሳ ያሳይቻችኋለሁ። ተንቀልፌም ተነስቼ ሊጡንም አቅጥኝ ስጋ እግር አሳይቻችኋለሁኝ። ከአንዳንድ ቪዲዮ ገብቶላችኋል እያያችሁ ሞክሩት። ሰዓትና ጊዜ ሄዳላችሁ ልጆች በጣም ኩብዝ ከመብላት እኔ ግን ያው ኩብዙ ምንም አይመስለኝም ማለት ነው። ኩብዝ ከመብላት ምስር ካለ ሽሮ ካለ በየቤታችሁ መስራት ትችላላችሁ። ምንሽፋ ደግሞ ወይ ንጹህ ጨርቅ መሆን አለበት ወይ ደግሞ ፎጣ መሆን አለበት ወይ ደግሞ እንደዚህ ካርቶን መሆን አለበት። ምክንያቱም ስንዴ ስንዴ ነው እና ይጣበቃል። በካርቶን ማፍረድ አለባችሁ። ቶሎ መከደንም የለ። አሁን እኔ ቅዝቅዝ እንዳለልኝ ተቀዘቀዘልኝ በኋላ ምከይፍ ያለበት ክላስ ነው ማስቀምጠው። ምክንያቱም እንዳይጣበቅና የሆነ ቶሎ እንዳይበላሽ ማለት ነው። ቅዝቅዝ ብሎ እንደዚህ ለየብቻው ነው፣ ንጥልጥል ይላል። የሆነ ልስልስ ነው የሚል ነው። አሁን ራሱ እንዴት እንደለሰለሰ እውነቴን ነው የምላችሁ። እና እንደዚህ ነው፣ ቆንጆ ነው የሚሆነው። ሞክሩት እና በማለት የምፈልገው ነገር ቢኖር ሳብስክራይብ አድርጉኝ ማለት ነው። መጨረሻ እዚህ ላይ ልሰናበታችሁ ነው፣ ውድ ቤተሰቦቼ እንደወደዳችሁ ተስፋ አረጋለውኝ። እንደተመቻችሁ እናንተም እንደምትጋግሩና እንደምትበሉ እንደምትመክሩት አልጠራጠርም ማለት ነው። በጣም ይቀዘቅዛል። አሁን አላስገባውም፣ እዚሁ ኩሽና ነው የሚቀመጠው፣ ምክንያቱም መቀዝቀዝ ስላለበት ነው። ቀዝቅዙ፣ ለየብቻ በኋላ ላይ ሲቀርብ ይሁን እንዳይጣብቅ አንድ ላይ ይመጣል ማለት ነው። እንደዛ እንዳይሆንብኝ ምንድን ነው ማረገው ቅዝቅዝ ካለ በኋላ ወስጄ እንትን ነው ማረገው ምከይፍ ያለበት ቦታ ነነገ እንዳይበላሽ ማለት ነው። እና እንደዛ ነው እላችኋለሁኝ። የነገርኳችሁ ሁሉንም ሞክሩት፣ አምሱና ጋግሩ። የስንዴ ዱቄት በጣም ቀላለው። ስለዚህ በጣም ወዳችኋለሁኝ ውዶቼ፣ ኑሩልኝ ኮሜንት እና ሰብስክራይብ አድርጉኝ፣ ማለት ነው ኮሜንት ጻፉልኝ። መንገር ምክር ምነግሱኝ ከሆነ እቀበላለሁኝ፣ ምክንያቱም ቤተሰቦች እስከሆናችሁ ድረስ ከአንዳንድ አከብራለሁኝ። ኮሜንቱንም አንብቤ መልሳለሁኝ። የምጠይቁኝ ነገር ካለ በኮሜንት አስቀምጡልኝ። ሰብስክራይብ አድርጉ፣ ላይክ አድርጉ። ለዛሬ የላችሁ የመጣሁት ቪዲዮ የእንጀራ አሰራር ወይ ደግሞ እንጀራ አገጋገር ነበረ። አብራችሁ ያቆያችሁ ቪዲዮ ላይክ ላረጋችሁልኝ ሰብስክራይብ ላደረጋችሁ ውድ ቤተሰቦቼ ደግሞ በጣም አመሰግናለሁኝ። እዚህ ላይ ይሰናበታችኋለሁ ማለት ነው። ቸር ሰንብቱልኝ እያልኩኝ አሁን ቪዲዮውን እዘጋለሁ። እግዚአብሔር አምላክ አገራችንን ሰላም ይመልስልን፣ ሰላም ያደርግልን። ቸር ሰንብቱልኝ፣ ባይ ውዶቼ።